በሶማሌና የአፋር ክልሎች ወንድማማች ህዝቦች የጋራ አፍጥር መርሃ ግብር በመካሄድ ላይ ነው የሚገኘው። ይህንኑ የጋራ የአፍጥር መርሃ ግብሩን አስመልክቶ ሪፖርተራችን ቴዎድሮስ ታደሰ ተጨማሪ መረጃ ደርሰን በቀጥታ መስመራችን ላይ ይገኛል። አመሰግናለሁ ቴዎድሮስ። ይህ በሁለቱ ክልሎች ማለትም በሶማሌና ና በአፋር ክልሎች መካከል እየተካሄደ የሚገኘው ይህ የጋራ የፍጣር ፕሮግራም የመካሄዱ ዓላማ ምንድን ነው? በዚህ መርሃ ግብር ላይ እንደው የተነሱ ሀሳቦች ካሉ ማብራሪያ ልትነግረን ትችላለህ ቴዎድሮስ? መልካም ተመስገን እንግዲህ አሁን በሚገኝበት በጅግጅጋ የሶማሌ ና የአፋር ክልል የወንድማማቾች የጋራ አፍጥር መርሃ ግብር እየተካሄደ ነው የሚገኘው የጋራ አፍጥር መርሃ ግብር ዋና አላማ ደግሞ በተለይ የሁለቱን ህዝቦች ቅርርብ ለማሳደግ ና የህዝብ ለህዝብ ትስስሩን ይበልጥ ለማጎልበት መሆኑ ተጠቁሟል እንግዲህ እንደሚታወቀው ከዚህ ቀደም በሁለቱ ክልል አዋሳኝ አካባቢዎች ላይ አልፎ አልፎ በተለያዩ ምክንያቶች የተለያዩ ግጭቶች ሲነሱ እንደነበረ ይታወቃል። ከዚህ ጋር ተያይዞ እንግዲህ የሁለቱን አካባቢዎች ሰላም ለመመለስና ዘላቂ ሰላም በአካባቢዎቹ ላይ ለማስፈን የተለያዩ ጥረቶች እንዲደረጉም ወደ ተግባር እንዲገባም የተለያዩ አካላት ጥሪ ሲያቀርቡ ቆይተዋል። ይህንን በማስመልከት እንግዲህ የሁለቱ ክልል ርዕሰ መስተዳደሮች እንዲሁም ደግሞ የፌዴራል የሰላም ሚኒስቴርና የሌሎች ባለድርሻ አካላት የአካባቢውን ሰላም መመለስ በሚቻልባቸው ጉዳዮች ላይ ከጥቂት ወራት በፊት ስምምነት አድርገዋል። ከዛም ባሻገር ወደ ተግባር በመግባት ሰላሙን ለማረጋገጥ የሚያስችሉ የተለያዩ እቅዶችን ገቢራዊ ሲያደርጉ ቆይተዋል ማለት ነው። በዋናነትም እንግዲህ ከዚህ ቀደም በሁለቱ ተይዘው የነበሩ ወገኖችን የመለዋወጥ ሂደት ተከናውኗል። ከዛም ባሻገር ሌሎች ተግባሮችም ሲከናወኑ ቆይተዋል ማለት ነው። በዛሬው ዕለትም እንግዲህ የጋራ የኢፍጣር ፕሮግራሙን የተለያዩ አካላት በተገኙበት እየተካሄደ እየተካሄደ ነው የሚገኘው። ይህም እንግዲህ የሁለቱን ህዝቦች የትስስር ይበልጥ ለማጠናከር ያለመ መሆኑ ነው የተገለጸው። በመርሃ ግብሩ ላይ እንግዲህ የሰላም ሚኒስትር መሀመድ ኢድሪስን ጨምሮ የሁለቱ ክልል ርዕሰ መስተዳደር፣ የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ እንዲሁም የሶማሌ ክልል ርዕሰ መስተዳደር ሙስጠፋ ሙመድ እንዲሁም ደግሞ የተለያዩ የሃይማኖት አባቶች፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢንድሪስ ሼህ ሀጂ ኢብራሂም ቱፋ ተገኝተዋል ማለት ነው። በአጠቃላይ እንግዲህ መርሃ ግብሩ በተለይ በዋናነትም በአካባቢዎች የሚገኙትን ግጭቶች ለማስቀረት እና የግጭት ምክንያቶቹን በመቅረፍ ዘላቂ ሰላም በአካባቢው ላይ ለማጽናት ያለመ መሆኑ ነው የተገለጸው መልካም ከጅግጅጋ ቴዎድሮስ ታደሰ ለሰጠ መረጃ አመሰግናለሁ መልካም ምሽት